ሰላም ሰላም፣ ሙስሊምን ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል። ምሽት ሁሉ ሰላም ነው። አለን አለን። ያው ድምፄ ካልተሰማችሁ እንግዲህ ሰዎች ስላሉ ነው። ዛሬም እነ ልዑልና የልዑል ፍቅረኛ ሄሎ መጥተዋል። እንደ አስተያየት የምሰጠው እኔ ማለት ይሄ ልዑል ተብዬው ከመሀላቸው ቢወጣ እኔ ደስ ነው የሚለኝ በቃ መሀላቸው ይሄ ልጅ መውጣት አለበት። ምክንያቱም ልዑል ሄሉን በእጁ ማስገባት ነው የሚፈልገው። ሲቀጥል ደግሞ ልጅቷን ያብ እየተናገራት ነው እንደማይፈልጋት ህይወቱን ከሄሉ ጋር እንደቀጠለ እየነገራት ነው። እንዳያወራ ምላሱን የሚመታው ደግሞ ልዑል ነው። ሄሉ ቃሉን እንዳትሰማ የሚያደርገው ልዑል ነው። ሲቀጥል ደግሞ ፎቶ የሚሉት ነገር ሁለት ዓመት ፍቅረኛዋ ነበረው፣ ብዙ ፎቶ ሊኖረው ይችላል። አብሮ ሲደራረጉም ሊኖራቸው ይችላል ብዙ ላይፍ ያሳልፉት ፎቶ ሊኖር ይችላል። ስለዚያ ፎቶ እሷ አይጠቅሳትም፣ አያገባትም። ስለዚያኛው ፎቶ አያገባትም። ነገር ግን ቴክስቱን የጻፈላት መጥፎ ቴክስት እንዳልጻፈ ነው፣ አንብበሸዋል እያላት ነበረ። ስለዚህ እንደሚፈልጋት ምናምን አይመስለኝም የጻፈው ማለት ነው። ስለዚህ ቴክስቱን ለምን ጻፍክ ብላ መከራከር ነው እንጂ የምትችለው ፎቶ ለምን ነበራቸው፣ ለምን አንድ ላይ ነበሩ? ምክንያቱም ሁለቱም ፍቅረኛ አይነኮ ብሏታል ስለዚህ ፍቅረኛ ከሆነ ብዙ አይነት ፎቶ ሊኖሩ አይደለም፣ ፎቶ ቪዲዮም ሊኖራቸው ይችላል። በሁለት ዓመት ውስጥ ብዙ ላይፍ ስለሚያሳልፉ ማለት ነው። ይሄ ማስረጃ ሊሆን አይችልም። ሲቀጥል ደግሞ ልዑል ከሄሉ ምንም እንደሚፈልግ አላውቅም። መርዝ ጠጥታ ራሷን እንድታጠፋ ነው የሚፈልገው። እኔ ግራ ገብቶኛ። እውነቱንማ ትናንትም እኮ አውቃለች ጓደኛ እንደነበረው ከዚህ በፊትም ነግሯታል። ምንም የሚዋሻት ነገር የለም። ግን ቴክስት ፎቶ ፎቶን እንደ ማስረጃ ያመጠ ፎቶንም ቢሆን ሁለት አመት ከእሷ ጋር የቆየ ነው። ብዙ ቪዲዮም ሊኖራቸው ይችላል። በፍቅር አለም ውስጥ እያሉ ያወሩት ማለት ነው። ሄሉ ሚያገባት ከያብ ጋር በጀመረችበት ጊዜ ከልጅቷ ግንኙነት ካለው የተጻጻፉት አለ። ግን አንብበሽ አይደለም መጥፎ ነገር የጻፍኩት አለ ወይም ምን ተስፋ የሚሰጥ ነገር የጻፍኩት አለ ብሏል። ስለዚህ ልጅቷን እኮ አልፈልግሽም እያላት ነው በቃ ከአንቺ ጋር እኔ ምንም እኔ እኔ እሷን የምፈልገው ከእሷ ጋር ህይወቴን መቀጠል ነው የምፈልገው እያለን እየተናገረ ነው። ልዑል ደግሞ ያ እንዲናገር መንገድ አልከፈተለትም። አፋፉን እያለው ማለት ነው። እውነቱን ታውቃለች። እችም ሴት ነች፣ እሷም ሴት ነች። እና ሄሉ ምን አገባት? ሄሉ ምን አገባት? ከልጅቷ ኮ ሄሉ መርጦ መጥቶ ነው። በአደባባይ በህዝብ ፊት ቀለበት ያደረገላት ስለፈለጋት፣ ለመጨረሻው ህይወት አጋርቶንኛለሽ ብሎ ስለፈለገ፣ ባይፈልጋት ኑሮ በአደባባይ አያደርግም። አዎ የአብሮ ያሳልፉ ላይፍ ሊኖር ይችላል። በቃ ተጣሉ በዛ መሀል ውስጥ አልፈለጋትም ልጅቷን። በግድ ፈልገኝ ደግሞ ማለት አትችልም፣ መብቱ ነው። ሄሉን ስለሚፈልጋ ቀረበት አድርጓል ልዑል ሄሉ ምንትውን ነው የሚለው ነው እኔ ግራ አይገባኝ እውነቱን ትወቁን እውነቱንማ ከሷ ጋር ጓደኛ እንድንብሩ አውቃለች ከዚህ የበለጠ ምን እውነት እንደሚፈልግ አላውቅም በሄ ሄሉ መርዝ ጠጥታ ወይም እንድትታመም ነው መሰለኝ የሚፈልገው ሲቀጥል ደግሞ ሄሉ የሰው ወሬ ለምንድን ነው መሰሚ እውነቱን ከያ ቁጭ ብለሽ ለምንድን ነው የማታወሪው እውነቱን ከሱ ከነዚህ ከጓደኞች ሳይሆን ከሷም ከልዑልም ሳይሆን ልዑልም ልዑልም ስለእነሱ እውነት የሚያውቀው ነገር የለም። በፊት ጓደኛቸው ስላልነበረ ልጅቷ በነገረችው ነው እሱም እየተመራ ያለው። ስለዚህ እውነትና እውነት ያለው ያብ ጋር ነው። ለወደፊት የምታስቢው የምታገቢውም ያብን ነው ያብን ነው አደለም? ሁለቱን አደለመችም፣ ያብን ነው። ስለዚህ እውነቱን ከያብ ማወቅ አለብሽ። ከዛም በኋላ በውይይት መፍታት ነው። በቃ በውይይት መፍታት ልጅቷንም ማራቅ ካለበት እሱ ነው። ልጥፍጥፋ እውነቱን ነግሮ በጥፊ ብሎ ያባራት አለቀ። በቃ ሲቀጥል፣ ደግሞ ከልዑል ጋር ሲደውሉልሽ ምንም አትገናኝ፣ መገናኘት የለብሽም። አንቺና የአብ ተወራሩ፣ የአብንም ቁጭ አድርገሽ እውነቱን በአንቺ ፊት እንዲናገር ልጅቷን እንደማይፈልጋት ተናግሮ፣ ተያይዛችሁ አብራችሁ ሄዱና የራሳችሁን ህይወት ኑሩ። እኔ ይውላችሁ፣ ልዑል ከሄሉ የሚፈልገው ነገር አለ። ሁለቱ እንዲለያዩ ይፈልጋል። ገባችሁ አይደል? ያብኮ አልፈልግም፣ ህይወቴን ከእሷ ጋር እየኖርኩ ነው ብሎ እየተናገረ ነው እኮ እየነገረ እየሰማ ነው። ያችኛዋ ደግሞ ከኔ ከኔ ውጭ አታገባም አባኔ ያፈቅርሃለሁ ትሏል። እሱ ካላፈቀራትስ በቃ ትቷታል እኮ እኔ እናንቺ ትተናል ብሏት፣ እኔ ህይወቴን የምፈልገው ከእሷ ጋር ነው ብሎ ግልጽ ተናግሯል። እንዲህ ሲናገር ልዑል ነው። አፍ አፉን እየመታው ያለው ማለት ነው። እሱን ውሸታ ምናምን አድርጎ እያለ ሲቀጥል ደግሞ ሄዱ፣ እኔ ይሄ ልፍስፍስነትሽ ነው የሚያናድደኝ። እግዚአብሔር ምስክር ይሄዱ፣ በጥፊ ባጦ ዝሽ ራሱ ደስ ባለኝ። ይሄ ልፍ ምንድን ነው? ሸንቃጣ የምን ማልቀስ ነው እንዴ ምንድን ነው ? ሲቀጥል ደግሞ የሰወሬ አትስሚ ካመሹ ልዑልን ያብን ቁጭ አድርገሽ ስሚ ከመጀመሪያው እስከ መጨረሻው ተነጋገሩ፣ ተወያዩ። ገባች እን ይሄ እኮ በአደባባይ ነው፣ ዓለም እያወቀ ቤተሰብ እያወቀ እኮ ነው ቀለበት ያደረገላት። ምኑ ናቸው አንዳንድ ሰዎች ኮሜንቶች፣ ደግሞ ይሄ ትግሬ ምናምን እያላችሁ ትግሬ አባቱ ይጥፋ፣ ምድረ ዶማ ሁሉ ተሰብስባችሁ መጀመሪያ አዳምጡ፣ በኋላ ስትጽፉ ነገ። ይሄ ነገር ደግሞ ድራማ ነው ምክንያቱም ነገሮች እንትን እንደሚል ድራማ ነው፣ ድራማ ነው እየተሰራ ያለው ገባችሁ አይደለ። ከዚህ በፊት እንደዚህ ድራማ ሰርቶ ጥበብ ለብሶ ፎቶ ተነስተዋል። እንደ ትላንት ተደባድበው በማግስቱ ጥበብ ለብሶ ተነስተዋል። ስለዚህ እንደ ድራማ ቢሆን እንደ ድራማ ሆኖ አንድ ላይ ቢጣበቁ የምታፍሩበት ጽሑፍ ጽሑፋችሁ ታፍሩበታላችሁ። ስለዚህ ሄሉን ሊጎዳት ነው ምናምን ምናምን ብላችሁ መጻፍ የለባችሁ። እኔ የምለው ልዑል ነው አሁን በመሀላቸው ችግር እየፈጠረ እውነቱን ፎቶ በሁለት አመት ሲኖሩ ፎቶ አብረው ያሳለፉት ላይፍ በቪዲዮም ሊኖራቸው ይችላል። የተለያየ ፍቅር ቃል ተናጓቲ ሊሆኑ በሁለት አመት ውስጥ ብዙ ነገር ስለሚከሰት አሁን ሄሉም ያስጨንቃት። አሁን ባላት ጊዜ ውስጥ ከእሷ ጋር በጀመረበት ጊዜ ውስጥ የተጻጻፈውን ቴክስት አይተሻል፣ ምን መጥፎ ነገር የጻፍኩት ነገር አለ ብሏታል። በራሱ የሚተማመን ስለሆነ ልዑል ነው። ልዑልን ከሁለቱ መንጭቃቸው አውጡ። ምክንያቱም ልዑል ሄሉን በእጁ ማስገባት ነው የሚፈልገው።

እና ልዑል ያብን ሊበቀል የፈለገው ነገር አለ ስለዚህ ነገሮችን ስክን ብላችሁ አዳምጡ ሩጣችሁ ያብን ለመስደብ አትቸኩሉ በቃ አልፍ እኔ ህይወት የምፈልገው ከሷ ጋር ነው እያላት ነው ልጅቷን አሁን አላምንም ብላ ድርቅ እያለች ያለችው እንጂ ኮ ያብ እኮ ልጅቷን ፈልጓት አይደለም ፍቅር አለበት ለሚባለው ነገር አሁ ሁለት ዓመት ቆይቷል እንዴት ነው ፍቅር የማይኖርበት ግን ለህይወት አይፈልጋትም ይሄ ነው ልዩነቱ ማለት ነው ሄሉ ደግሞ ዝም ብለሽ ከምትንቦቀቦቂ የያብን ቃል ነው መስማት ያለ አለብሽ ቁጭ ብለሽ ቁጭ ብላችሁ አውሩ። ሩጦ ከመፈርጠት ማውራት ጥሩ ነው። ሲቀጥል ደግሞ ልዑል ተብዬው ሁለተኛ ሄሉ ጋር ልጅቷን ይዛት አትምጣ። መጨረስ ካለብህ እዛው ከያብ ጋር ጨርስ። ሄሉ አያገባትም። እሱ ነው እንጂ የመጣባት እሱ ነው እንጂ የመጣባት፣ እሷ ወደ እሷ አልሄደችም። ስለዚህ አያገባትም። ሄሉን እዚህ ውስጥ አስገብተ ልጅቷን ጭንቅላቷ መርዘ እብድ እንድትሆን እንዳታደርጋት መርዝ ነው የምጠጣው። ከዚህ በፊትም ልዑል የሆንን ያብ የሆንን እኔ መርዝ ጠጥቼ ነው የምሞተው ብላለች። ስለዚህ እቺ ልጅ ደግሞ ታደርገዋለች። ምክንያቱም ከአንዴም ሶስቴ ነው እየተጎዳች ያለችው። ራሷን ወደ መጉዳት ነው የምትሄደው። ልዑል ራቅ ከሄሉ በቃ ተዋት፣ እንደፈለገች ትሁን። በቃ በዓለም ፊት ነው ያገባት በቤተሰቡ ፊት ነው ቀለበት ያሰረላት። ምንም ነገር የሚያሸማቀጥቃት የሚያሳፍራት ነገር የለም። እችም ሴት ነች። እችም ሴት ነች። አንተማ እችም ሴት ነች የምትለው ሄሉን በእጅክ ለማስገባት ነው። አንተም ደግሞ ለትዳርም አትሆናትም። በአጠቃላይ አንተ ራሱ ለሄሉ ለትዳር አትሆናትም። ሲቀጥል ደግሞ እኔ ስለ ሄሉ ያገባኛል የምትለው ምንም አያገባም። በቃ ካገባ ወንድሟ ዝም አይልም። እውነት ቢኖር ኑሮ ወንድሟ እንዲህ ስትጎዳ እንዲህ አድርጎ ቢያይ ኑሮ ዝም አይለው ምክንያቱም አንተ የሚያወቅከው በወንድሟ ምክንያት ነው ስለዚህ ናሂም ዝም አይልም ልጅቷን ህይወቷን አትበጡት መርዝ እንድጠጣ እራሷን እንድትጎዳ ብታደርግ ከአንተ ጭንቅላት ነው እኛ ማንወርደው ገባችሁ አይደል ስለዚህ ኮሜንት የምትጽፉት ሄሉ ጋም ተጠንቀቁ ያብን አትስደቡት አንተ ትግሬ ምናምን ትግሬውን ይሁን ኦሮሞ ይሁን ምን የምታቁን ነገር አለ እዚህ ቅንድቡጋ ጸጉር ቤት ሂዶ ስለተቆረጠ ትግሬ ነው የምትሉት ስለ ዘር የምታቁት ነገር አለ ስለ ዘሩ አማራ ይሁን ምን ይሁን የምታውቁ ነገር ምድረ በክት የዘር ቡዳ ያለባችሁ ማለት ነው። ስለዚህ ሄሉን አይጎዳት። ሄሉ ቁጭ ብላ ከያብ ጋር ማውራት ነው ያለባት፣ መወያየት ነው ያለባት። እዚህ ምንም አሁን ለምሳሌ የሆነ እንኳን ቢፈጠር ይኸው ለእኔ ነው ቀለበት ያደረገልኝ ብላ በህግ ፊትም እንዲህ ማሳየት ትችላለች። ልጅቷንሽ ሜዳ ላይ የምትወድቀው ፍቅረኛ ነበረ አልፈልጋትም ካለ እንትን ይላል። ሲቀጥል ደግሞ ያብ ልጅቷን ስታይ ሊጣ ሊጣቱን ውሳኔ ነው። በቃ በሁለት ሴቶች አትጫወት ለማለፍ ፈልጋለው። እኔ ምንም አልመሰለኝም አሁንም፣ ምክንያቱም ስራ መስራት እስካለባቸው ድረስ ሊሰሩም ይችላሉ። ግን ነገሩን፣ ችግሩን ያ ብናሷን ቁጭ ብሎ ይፈታሉ። ልዑል ግን ከመሀላቸው መውጣት አለበት። በቃ እቺ ልጅ የሆነ ነገር ራሷን ጎርታ እንትን ብትል ከልዑል ጭንቅላት ነው። ሁላችንም ማንወርዶ እውነት ልዑል ይቅር በለን ልዑል ይቅር በለን ምንድን ነው ይቅር የሚላችሁ? ልዑል ልጅቷ ያለችውን እኮ ነው፣ ለእሷ ይዞላት የመጣው እንጂ በአይኑ ያየው ነገር የለም። ፎቶ ቅንብር ይሁን አይሁን ያየው ነገር የለም። ልጅቷ በነገረችው ነው ሄሉ ላይ እየወጣ ያለው ማለት ነው። ልዑልም እኳ ያቀው የሚያውቀው በናሀይ ምክንያት ነው። ልጅቷ ያለችውን ነገር ነው ልዑል እየሰማ ያለው እንጂ የሄሎ ጉዳት አልታየውም። ስለዚህ ምንም ይቅር በለን ምናምን የሚያስብል ነገር የለም። ህይወታቸውን ምስቅልቅል እያደረገ ያለው ልዑል ነው ልዑል ነው። እኔ አሁን ቢሆን ልዑል ከመሀላቸው መውጣት ነው ያለበት። ያብ ይፈልጋታል። እኔ ከእሷን ምፈልጋት እያለ ነው በቃ ህይወት ጀምር ያለው ከእሷ ጋር ስለዚህ እኔ ከአንቺ ጋር አደለም ከእሷ ጋር ስርዓት ያዥ ብሎ ልጅቷ ላይ የራሱ ኮስተር እያለ ነው እየተናገራት ያለው። ገባችሁ ከልጅቷ ጋር ከሄሉ ጋር ነው እሱ መቀጠል የሚፈልገው። ልጅቷን እች አሁን ተስፋ ያልቆረጠችው ሲቀጥል ደግሞ ልዑል ነው እያንጠለጠለ እየመጣ ህይወታቸውን እየበጠበጠ ያለው መጨረስም ካለበት ልጅቷና ያብ ናቸው መጨረስ ያለባቸው። ልዑል ደግሞ ሄሉን ከእሷ ጋር ማገኛን ሲል አጠገቧ መድረስ የለብህም አንተ። እንዴ ልጅቷ ሊገላት ነው ይሄ የማንንም ሴት እያመጣ ጭንቅላቷን እየበጠበጠ ማለት ነው እንዴ የሷ ጉዳት ይታያችው እንጂ ልዑል ትክክል ነው ልዑል እኮ ልጅቷ ባለችው ነው እየተመራ ያለው ልጅቷ ያለችው ነው እየሰማ ያለው እንጂ እውነቱን እውነቱ እሱ ጋር ይኖር የቀነባበረም ነገር ሊሆን ይችላል ግን እሱ አሁን ሄሉ መጠየቅ ያለባት ከሷ ቀለበት ካደረገውላት በኋላ የጻፈላትን ቴክስት አንብባ እውነቱ ማወቅ ነው እንጂ ከዛ የበለጠ በይቅርታ የሚፈታ ነገር ነው ላይ አላታለላትም አታለላት ምናምን የምትሉ እኔ የምፈልጋት ያለባት እሷ ነው። እኔ ህይወት ከእሷ ጋር ጀምር ያለው እያለ ነው። ልጅቷ ልጅቷን እች አልቆርጥላትም እያለች አሉ ከመሀል በጣም ከመሀላችን ውጭ የሚል የምትለው እሱ ነው እንጂ የመጣባት እሱ አይደለም። ስለዚህ መናገር ካለባት ከያብ ጋር ነው መጨረስ ያለባት ልጅቷ ብዬ ነው የማስበው። እየጎዳት ያለው ሄሉ ልዑል ነው። ልጅቷን እያመጣ እየጎዳት ያለው ሄሉ ልዑል ነው። ምክንያቱም ሄሉን በተለያየ ነገር ከእሷ ሊለያት እያሰላሰበ ብዬ ነው ማስበው። በተረፈ የምትሳድቡ ሰዎች ተጠንቀቁ። በተረፈ መልካም ምሽት፣ የነገ ሰው ይበለን።